ስማርት ድራይቪንግ ሲስተም ወይም ደግሞ ንቁ የሆነ የማሽከርከር ስርዓት ማለት ምን ማለት እንደሆነ ያውቃሉ? ሰላም፣ ማርኮን መኪና አስመጪ ይህንን ፕሮግራም ከወደት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁን የዛሬው ፕሮግራማችን ስማርት ድራይቪንግ ሲስተም ወይም ደግሞ በአማርኛ ንቁ የሆነ የማሽከርከር ስርዓት ማለት ምን ማለት እንደሆነና ለምንስ ያግዘናል፣ በውስጡ ውስጥ ምን ምን ማጠቃለል እንዳለበት አብረን እናያለን። አንደኛ ብዙ ሰው የሚያውቀው እና ብዙ መኪና ላይ የምናገኘው ኢመርጀንሲ ብሬክንግ ሲስተም ነው። ይህ ሲስተም ያለው መኪና መኪናችንን እያሽከረከርንበት ባለበት ሰዓት ወይም ደግሞ ወደኋላም ሊሆን ይችላል፣ ወደፊት ካስብልን ስንነዳ በመካከል ላይ ሰውም ሊሆን ይችላል፣ ወይ ደግሞ መኪናም ሊሆን ይችላል። ሌላ አዲሽናል የሆነ ነገር እንደምንገዘው ወይ እንደምንገዝ ሴንስ ካደረገ እኛ ብንነደው እንኳን ራሱ አውቶማቲካሊ ብሬክ ያደርግልናል ማለት ነው፣ ወይም ደግሞ ፍሬን ይይዝልናል ማለት ነው። ሁለተኛ አዳፕቲቭ ክሩዝ ኮንትሮል የሲስተም ደግሞ ኦን ካደረግ ነው ሴቲንግ ላይ ወይ ደግሞ መኪናው ሲስተም ላይ ስፒዳችን ማክሲመም ከዚ በላይ እንዳይወጣ ብለን ለምሳሌ ሰባ ኪሎ ሜትር ፈርሃው ሊሆን ይችላል። ወይም ደግሞ ሰማኒያ ኪሎ ሜትር ፈርሃው ሊሆን ይችላል። ሴቲንግ ላይ ከዚ በላይ እንዳይወጣ ብለን ኦን ካደረገው ሲስተሙን ከዛ በላይ በምናስከረክርበት ጊዜ ስፒዳችሁን አልፋቸዋል ብሎ ራሱ ይመልሰዋል ማለት ነው። ከዛ በላይ ማሽከርከር አንችልም ማለት ነው። ሶስተኛ አውቶማቲክ ኤር ኮንዲሽኒንግ ሲስተም ይህንን ሲስተም መኪናችን ላይ ወይ ደግሞ መኪናችን ሲቲንግ ላይ ገብተን በሆነ ያህል ሬንጅ እንዲሰራልን ከፈለግ ነው። ለምሳሌ ከ10 ዲግሪ ሴንቲግሬድ በታች እንዳይወርድና ከ40 ዲግሪ ሴንቲግሬድ በላይ እንዳይሞቅ ከፈለግን ይህንን ሲቲንግ ላይ እናስቀምጥለትና ከ10 እስከ 40 ዲግሪ ሴንቲግሬድ ብቻ እንዲሰራ ማለት ነው። በዚሁ አጋጣሚ ቴምፕሬቸሩ ከ40 ዲግሪ ሴንቲግሬድ በላይ ሲወጣ ራሱ ኦን ያደርግና ሹፌሩ ምንም ነገር ኦን ሳያደርግ ወይም ደግሞ ሳያዘው ከዛ በታች እንዲቀዘቅዝልን ያደርጋል ማለት ነው። ይህም ብቻ አይደለም። ከ10 ዲግሪ ሴንቲግሬድ በታች ሲወርድ ራሱን ኦን ያደርግና መኪና ውስጥ ያለውን ቴምፕሬቸር ያሞቅልናል ማለት ነው። ከዛ ከ10 እስከ 40 ዲግሪ ሴንቲግሬድ ባለው ብቻ መኪናችን ረን እንዲያደርግ ወይም ደግሞ እንድናሽከረክር ያግዘናል ማለት ነው። አራተኛ ትራፊክ ሳይን ሪኮግኔሽን ሲስተም። ይህንንም ሴቲንግ ላይ ገብተን ኦን ካደረግ ነው

ለምሳሌ መኪናችንን በመንገድ እያሽከረከርን እያለ መንገድ ላይ የተሰመሩትን መስመሮች ወደ ቀኝ ሊሆን ይችላል፣ ወደ ግራ መቀየር ብንፈልግ መሪ ሹፌሩ መሪ ሊጠመዝዝ እንኳን ከኋላ ሴንስ አድርጎ በቅርብ ርቀት ያለ መኪና ካለና በጎኑ አብሮ የሚሽከረከረ የሚሄድ መኪና ካለ ያንን ሴንስ አድርጎ እኛ መሪ ልናሽከረክረው እንኳን መስመሩን እንዳንለቅ ወይም ደግሞ እንዳንቀይር ራሱ በራሱ ኮንትሮል ያደርጋል ማለት ነው። ስድስተኛ ስማርት ቻርጂንግ ሀቢት፣ መኪናችን ላይ አሁንም ስማርት ቻርጅንግ ሲስተም የሚለው ላይ ገብተን በይህን ያህል ኪሎ ሜትር ለምሳሌ መኪናው አራት መቶ አምስት ኪሎ ሜትር ከሆነ ፉል ቻርጅ የሚያሳየን ለምሳሌ እስከ አራት መቶ ወይም ደግሞ እስከ ሶስት መቶ ሀምሳ ኪሎ ሜትር ድረስ ብቻ ከወር ደግሞ እስከ ዘጠና ፐርሰንት ወይም እስከ ሰማኒያ ፐርሰንት ብቻ ቻርጅ አድርግልን ብለን እናደርገው ይህን ብቻ አይደለም። ከዚህ ሰዓት እስከዚህን ሰዓት ለሁለት ሰዓት ያህል ወይም ለሶስት ሰዓት ያህል ከዛ በላይ ሊሆን ይችላል። ለዚህን ያህል ሰዓት ብቻ ቻርጅ እንዲያደርግልን ፈልገን ቆን ካደረግነው ያ ሲስተም ያ ሰዓት ሲደርስ ወይም ደግሞ ኪሎሜትሩ የምንፈልገው ኪሎሜትር ሲሞላ ወይም ደግሞ የምንፈልግበት ፐርሰንት ድረስ ሲደርስ መኪናው ራሱን በራሱ ቻርጅ ማድረግ ያቁመዋል ወይም ደግሞ ያቋርጠዋል ማለት ነው። ሰባተኛ ብላይንድ ስፖት ሞኒተሪንግ ሲስተም። ይህ ሲስተም መኪናችን ሲቲንግ ላይ ገብተን ኦን ካደረግ ነው መኪናችን ላይ ሆነን አሽከርካሪው ወይም ደግሞ ሹፌሩ ማየት የማይችላቸውን ቦታዎች ከፊትም ሊሆን ይችላል፣ ከኋላ፣ ከግራም ሊሆን ይችላል፣ ከቀኝ ማየት የማይችላቸው ዳይሬክት በስኮኬ ወይም ደግሞ በመስተዋት ፊት ለፊት ማየት የማይችላቸውን ቦታዎች ሴንስ እያደረጉ ሹፌሩ ማየት እንኳን ባይችል ባያስታውሳቸው እና ቢረሳቸው እንኳን ሴንስ አድርጎ በካሜራ የራሱን የሆነ አክሽን ይወስዳል ማለት ነው። ይህንን ፕሮግራም ከወደፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ስምንተኛ፣ ኦቨር ዘ ኤር ሶፍትዌር አፕዴት አፕዴቲንግ ሲስተም ወይም ደግሞ ኦቲኤ አፕዴቲንግ ሲስተም የምንለው ማለት ነው። ይህን ሲስተም የተገጠመለት መኪና የመኪናውን ሶፍትዌር ወይም ሙሉ ሲስተሙን ገራጅ ሄደን በዲያጎኖሲስ ቱል አፕዴት ማድረግ ወይም ደግሞ ሪስታርት ማድረግ ሳይጠበቅብን ዋይፋይ ብቻ ኮኔክት ስናድረግ ወይም ደግሞ መኪናው ኢንተርኔት ሲያገኝ ራሱን በራሱ ሲስተሙን አፕዴት ማድረግ ወይም ደግሞ ሪስታርት ማድረግ የሚችል ሲስተም ማለት ነው። በዛሬው ፕሮግራማችን ስማርት ድራይቪንግ ሲስተም ወይም ደግሞ ንቁ የሆነ የማሽከርከር ስርዓት ምን ማለት እንደሆነ እና አንድ መኪና ስማርት ድራይቪንግ ሲስተም አለው የምንለው ምን ምን አዲሽናል ፊውቸሮችን በውስጡ ሲያጠቃልል ነው የሚለውን አይተናል። በሚቀጥለው ቪዲዮ የምንሰራላችሁ ስለ ኤሌክትሪክ መኪና ሀሳብ፣ አስተያየት ካላችሁ ወይም ደግሞ ጥያቄ ካላችሁ በኮሜንት ሴክሽን ላይ አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ማርኮሎች ነን። ነገም አብረን እንሰራለን።